ያለበሳቸው ለሚቀጥለው ዓመት ታስተካክላላችሁ። የዚህ ዙር እጩዎች፣ አሸላሚዎች፣ ሸላሚዎች እንኳን ደህና መጣችሁ፣ በተለይ እና እንኳን አደረሳችሁ ቲም ሐበሻ በሌላው ዝግጅቴ ላይ ማካተት የማልችለውን በዚህ አካታችሁ በዚህ ፎርማት አካታችሁ ለሀገር አስተዋጽኦ ያደረጉትን ሰዎች እንዲሸልም እድል ስለሰጣችሁኝ በጣም አመሰግናለሁ። የሚዲያ አካላቶች ሁልጊዜ አብራችሁን ያላችሁ ስራችንን በመገራት በማሳደግ ሁልጊዜ ከፍ እንዲል ከጎናችን ስላላችሁ እናንተንም እንደዚሁ ከልቤ ማመስገን ወዳለሁ። በመጨረሻም ባለቤቴ ማስጠቀቂያ ሆኖ ሰርተኛለች በኋላ ደጋግ መበል በሚል በመጨረሻም ባለቤቴ ልጆችን፣ ቤተሰቤን፣ ጓደኞቼን የስራ ባልደረቦች በሙሉ ማመስገን ወዳለሁ። ሌላው ሻለተን እንደማመስገን እንፈልገው ምክንያቱም የማይገኝን ውድ ቀን አመቻችተው ሰርተው ለደመቀና ለተስተካከለ ፕሮግራም ስላመቻችሁ፣ ልክ ከማኔጅመንቱ፣ ማርኬቲንግ፣ ሴልስ እንዲሁም ባንክ ቤት በጣም በጣም አመስጋኝ ወዳለሁኝ። እልል ያለ ሽልማት በእልል ያለ ምሽት ይሆንላችሁ። ከልብ አመሰግናለሁ። እንኳን ደህና መጣችሁ። በጣም ምና መስግታው በኔ ከፈት አለ ማለት ነው። ስላለን ስ ከፍት እናደርጋለን። እሱ ለመጋበዝ ነው ዜ ቆቁትል በጣም ስለከበደኝ ከለብድም በጣም አመስግን ስለፈለጉ ወጣ የፈለጉት ገና መጀመሪያ ሀሳቡን ስናስበው ይሄማ በጣም የተ ጥሩ ሀሳብ ምርት ከማስታወቅ በላይ ነው። ለሀገር የሚጠቅም ነው እና ይህን ሰፖርት ማድረግ ፈልጋለሁ ብሎ የመጀመሪያ የረዳንን ያገዘንን አምባሳደር ሆነለን ያለንን ዳዊት ጽጌ ሙዚቀኛ ዳዊት ጽጌ በጣም ማመስገን ፈልጋለሁ። አሁን በመካከላችን የዚህ ኮንሰርት አምባሳደራችን ነው። ከዛ ውጭ ሙሉ ሰው ካምፔኑን ሙሉ ከመጀመሪያ ጀምሮ የሰሩትን የዘሌማ ፕሮዳክሽን ቲም በጣም ማመስገን ተደጋሉ። ዮኒ ቅድም አባቱን ስተዋወቅ እኛ አባቱን እያየን ያደግ ነው እና ስራቸው ነበር። ዮኒን ዮኒን ስለሰጡን አመሰክ አመሰክነ በጣም የገዘፈ ሰው ነው። ምክንያቱም ሀሳብን ማቅለል የሚችል እውቀት ብቻ ሳይሆን ረሀት የተጨመረበት የሰው አክብሮት የታገደ ሀገርን የሚወድ ትልቅ ድንቅ ሰው እና ጎናስ እሱ ይህን ስራ በመስራት በጣም ነው በጣም ነው የምናከብረው፣ በጣም ነው የምናመሰግነው። በበድጋሚ ብለ የምታመሰግኑ ሊደስ ነው ለኛ ሀበሻነት ባህል ከስም በላይ ነው፣ ማንነት ጭምር ነው። ማንነት ደግሞ መጥፋት የለበት፣ መቀጠል አለበት። ስለዚህ ማንነታችንን አስጠብቃችሁ፣ ጠብቃችሁ አክሩታችሁን ለእኛ ስላወረሳችሁ ነው የሚቀጥለውን ትውልድ እንዲወርስ እንድናይ ስላስቻላችሁ ወጡ በሁሉም የኢትዮጵያ ክልል አቅጣጫ ላይ ያላችሁ የባህል አምባሳደሮችን እጅግ በጣም እናመሰግናለን። እናንተ በመኖራችሁ እኛ ኖረናል። እንደዚህ ኮራ ለመቅበል እንድንታይ አድርጋችኋልና ከልብ አመሰግናለን። የዚህ ዝግጅት ዋና ዓላማ ይሄን የምናከብረው ማንነት የቀጣዩ ትውልድ አክብሮት ወዶት በሁሉም ሙያ ዘርፍ ውስጥ አስቦ ከቶት እንዲያው ማስቻለን እንደ ሀበሻ ስንጀምር በፍርሃት ነው የጀመረ። ግን ከዚህ በኋላ ህዝቡ እንደሚያስቀጥል እናምናለን። ስለዚህ እንደ ምርት ማስታወቂያ እንዲወሰድብን አንፈልግም። በፍጹም የምርት ማስታወቂያ አይደለም። በቂ መድረክ አለን፣ እሱ ለማስታወቅ ይሄ ከሱ ውጪ ነው። አክቸዋሊ እንደ አላማ አድርገን የምንይዘው ጉዳይ ስለሆነ ነው። እና ይሄ ተሳክቶ በማየታችን ደስ ብሎናል። ግን እንደ ጀማሪ ብዙ ነገር እንደምናጠፍ እርግጠኞች ነ እናንተ ራሱ ሳትነግሩ ከመጀመሪያው ጋዜጣዊ መግለጫ ጀምሮ እስካሁን ሰዓት ድረስ ብዙ ስህተቶችን እንደሰራን እያስተዋለ ስህተታችንን ሳታጎሩ ሸፍናችሁልን፣ ሀሳቡ ግን በደንብ ጎልቶ እንዲታይ ያደረጋችሁትን የሚዲያ ሰዎች እጅግ በጣም ማመስገን ይፈልጋሉ። ስለዚህ አሁንም ዛሬ ላይ በምንፈጥረው ሁሉ ስህተት ይቀርብላችሁ በጎ ነገሩ ወስደን ይበልጥ የደመቀ ምሽት እንደምናደርገው አሁን አለው። በዚህም ይህን እንድናደርግ ያገዘንን ሲዋችንን እጋብዝ ወዳለው አመሰግናለሁ። የመጀመሪያው የህይወት ዘመን ተሸላሚ በቲያትር የኪነ ጥበብ ዘርፍ የህይወት ዘመን ተሸላሚ አዲስ አበባ ገዳም ሰፈር ተወልዳ በድርቅ ላይ ያደገችው ይቺ አጋፋ የሀገር ፍቅር ቲያትር ሴት ከ1940ዎቹ አንስቶ ለበርካታ ዘመናት በትጋት ያገለገለች የባህል ሙዚቃ ድምፃዊት፣ ተወዛዋዥና የቲያትር ባለሙያ ናት። እሷ ስትታወስ መልከ ብዙ ተሰጥዋ ለረጅም ጊዜ የዘለቀው ብቃቷና ጥንቅቅ ያለው የሙያ ዲሲፕሊኗ ከክብር ስሟ ጋር አብሮ ይነሳል። የሀገሯን ባህል አምባሳደር ሆና በአደባባይ እያስተዋወቀችው ተሸላሚያችን የኢትዮጵያ የባህል መድረክ የትርኢት እመቤት ናት ይሏቷት ባልደረቦቿ። ከዚህ ባሻገር ባሰራት የሰማንያዎቹ መጀመሪያ በኢትዮጵያ በመንግሥት የፊልም ድርጅት ከተሰሩት የመጀመሪያዎቹ የአማርኛ ፊልሞች ማለትም በሕይወት ዙሪያና አስቴር ፊልሞች ላይ ተሳትፋለች። ብዛት ካላቸው የሙዚቃ ስራዎቿ መካከል እንጥቀስ ከተባለ ደግሞ እንዲሁ ሰውነቱ፣ ውበት ማራኪ፣ የአይኔ ብርሃን፣ የአይኔ አበባ፣ የኔውባይናማ፣ አበባዊ ፍቅሬ የተሰኙትን ማንሳት ይቻላል። ሳረሰሪው፣ ሳይቸግር ጤፍ ግድር፣ የነጋት ኮከብ ደግሞ በመሬቷዋ ተዋናይነት ካቀረበቻቸው ተውኔታዎች መሃል ናቸው። በዘርፈ ብዙ የተመባረ ባልነቷ ና በባህል አምባሳደር ሀገሯን ያገለገለችው ድምፃዊቷ፣ ተወዛዋዧ፣ ተዋናይቷ፣ የሀገር ፍቅር የመድረክ ፈርጧ እነሆ ዛሬ የድል ያለ ሽልማት በኪነጥበብ የቲያትር ዘርፍ የህይወት ዘመን ተሸላሚ ናት። ወይዘሮ የሺ ተክለወልድ። ሞቅ ባለ ጭብጨባ አርቲስት የሺ ተክለወልድ

ዘመናዊ ሙዚቃ ካሴት ክትበት ግንባር ቀደም የሆኑ ናቸው። በ1970 ዓ.ም አምባስ ሪኮርድስ የተባለው ድርጅት መስርተው በዚህ ሙዚቃ ቤታቸው የተለያዩ አልበሞችን በጥራት በማሳተም የሚያቀርቡ ተመስጋኝ ኢትዮጵያዊ ናቸው። በአምባስ ሙዚቃ ቤት አማካኝነት ታላላቅ ሙዚቃ ፕሮዳክሽኖችን ከማሳተም ባሻገር በሀገር ውስጥና በዓለም አቀፍ ደረጃ ሙዚቃን የማሰራጨት ተግባር ላይ በብርቱ የትጉ ግለሰብ ናቸው። ሙሉ የባህልና ና የዘመናዊ ዘፈን የሙዚቃ ካሴቶችን ህትመት በመስራት ቀዳሚ የሆኑ እንዲህ ሰው። የመጀመሪያው የካሴት ህትመት በማህመድ አህመድ ራማቱን ዘፈኖች ነበር የሰሩት። ከ1982 ዓ.ም አንስቶ ያወጧቸው የዘፈን ኮሌክሽን በልዩ ሁኔታ የሚጠቀሱላቸው የአምባሰል ሙዚቃ ቤት ባለቤት በአለበብ ህትመት በኩል 278 ካሴቶችን ማምረታቸው ሊነገርላቸው ይገባል። ይህ በኢትዮጵያ የሙዚቃ ታሪክ ትልቅ አበርክቶ ነው። በአጠቃላይ የህትመት ስራቸው የወቅቱ ወጣትና አንጋፋ ድምፃውያን የሙዚቃ ስራዎች ለሰፊው አድማጭ እንዲደርሱ ምክንያት ናቸው። ከአንጋፋዎቹ ጣው ገሰሳ አንስቶ፣ እስከ ይርጋ ዱባለና ባህሩ ቀኜ ድረስ የአምባሰል ሙዚቃ ቤት ውጤት ቢቆጠር ብዙ ነው። ባለቤቱ በ19 ሰባዎቹ መጀመሪያ በመዲናችን በርካታ የሙዚቃ ቡድኖች ለሰርፉ መጎበት ይደራጁ ያደራጁ ነበር የሙዚቃ ቪዲዮ ቅንብሮችን ባህሉን በጠበቀ መንገድ በመስራታቸው በሙዚቃ ክሊፕ ስራ ጀማሪዎቻችን መካከል ተጠቃሽ እናደርጋቸዋለን በተጨማሪ በኢትዮ ታለንት ሾው በተሰኘው መርሃግብር በኪነ ጥበብ ተሰጥኦ ያላቸው ወጣቶችን በማወዳደር ብርጫ ላመጡት ወጣቶች መኪና እስከመሸለም ድረስ ለዘርፉ መጎልበት ይደክሙ የነበሩ ግለሰብ ናቸው በተጠቀሱትና መሰል ስራዎቻቸው ደግሞ እስካሁን ድረስ በኢትዮጵያ የሙዚቃ ኪነ ጥበብ ላሳረፉት ደማቅ አሻራ ዛሬ በመጀመሪያው የልል ያለ ሀበሻ ሽልማት መሰናዶ በሙዚቃ ኢንዱስትሪ ዘርፍ የህይወት ዘመን ተሸላሚ ናቸው። የአምባሰል ሙዚቃ ቤት ባለቤት አቶ ፈቃዱ ዋሬ፣ የህይወት ዘመን ተሸላሚ በሙዚቃ አቶ ፈቃዱ ዋሬ።

አድባሪ ለመሸለም እና እውቅና የት ለማድረግ ስላበቃችሁት በጣም እናመሰግናለን። አባቴ አንድ መልዕክት ነው ያለው። ይሄ ነገር የቀጥል፣ በዚህ ቀጥሉ፣ በርቱ እና ኢንኩቤሽን እንደዚህ ለጥበብ ለሰራ ሰው ለኢትዮጵያ ብዙ ነገር ማበረከት ሰው እንደዚህ መስጠቱ ጥሩ ሆኖ ሳለ በዚህ ነት ቀጥሉ ነው። እናመሰግናለን። ይህንን ፕሮግራም ያዘጋጃችሁ እና በጣም እናመሰግናለን። ንኪዩ በጣም በጣም ለስቶና እናመሰግናለን። በኢትዮጵያ የጋዜጠኝነት ታሪክ ውስጥ ጉልህ አሻራ ካኖሩት መካከል አንዷ ነች። በአስራ ዘጠኝ አርባ ስምንት ዓመተ ምህረት አዲስ አበባ ሰንጋ ተራ ሰፈር የተወለደችው ተሸላሚያችን የዘጠነኛ ክፍል ተማሪ ሳለች ከሰንደቅ ዓላማ ስነ ስርዓት ቀጥሎ ሰዎች ምን ይሉናል በቤድረስ ተማሪዎች ፊት ለፊት በመቅረብ የጋዜጠኝነት ጉዞዋን ሀብላ ጀመረች። ቀጥላ ወደ ድምፅ ጋዜጣ አቀናች። ጽሁፎቿን በጋዜጣ ይወጡላት ጀመር በሂደት በደራሲና ጋዜጠኛ በዓሉ ግርማ ጥያቄ መሰረት ለመለን መጽሔት መጻፍ ጀመረች ጽሁፎቿን ጠንከር ያሉ ሀሳቦችን ስለሚያነሱ ብዙዎች ማን እንደሆነች ለማወቅ ጓብቶ እንደነበር ይታወሳል አስራ አንደኛ ክፍል ስትሆን በድምፅ ጋዜጣ የሴቶች አንድ አዘጋጁና ከጽሁፍ አበረካችነት ወደ ቋሚ ቅጥር አደገች ድምፅ ጋዜጣ ስትዘጋ እሷ በመቶ ሰማኒያ ሁለት ብር ያው በከባድ ደሞዝ ወደ አዲስ ዘመን ጋዜጣ ተዛውረች። አዲስ ዘመን ሆና ለፖሊስና ምጃው ትጽፍ ነበር። በማህበራዊና ህብረተሰባዊ ቦታ ላይ ብሎም ከሴቶች ጋር በተያያዘ በርካታ ተወዳጅ ሰዎች ያስነበበችው የትነት ጋዜጠኛ በ1968 ዓ ም ወደ ቴሌቪዥን ተሻገረችና የረዘመውን የጋዜጠኝነት ሕይወቷን በዛው አሳለፈች። ከማጀት እስከ አደባባይ በሚል ርዕስ በርካታ የሀገራችን ክፍሎች እየዞረች ዝግጅቶችን ታሰናዳ ነበር። ከብዙ ትጋትና ድፍረት በኋላ በርካታ ዝግጅቶችን በአንድ ለእናቱ የሀገሪቱ ቴሌቪዥን እያመረተች ከቀረበች በኋላ በ1983 ዓ.ም ም የመንግስት ለውጥ እንቅፋት ያጠፋት በአንዳጅ ሰበብ ምክንያት ከስሯዋታ ግዳና ተገልላ ከቆየች በኋላ እባክሽን ወደ ምድረቶች ተመለሽ ብትባል ሞራሏ ሳይነካ አልቀረምና እኔ እንግዲህ በቃኝ አላደርገውም በማለት ወደምትወደው ሙያዋ ሳትመለስ በዚያው ቀረች። ይህችው ሴት ዛሬ በሙያ ውስጥም በሀገር ውስጥ የለችም። ነገር ግን በእነዚያ ዘመናት ለሰራቸውና ላበረከተችው አስተዋጽኦ የልል ያለ ሀበሻ የህይወት ዘመን ተሸላሚ ናት። ወይዘሮ

ተሸላሚያችን በሀገር ውስጥም በሙያ ውስጥም የሉም ብያለሁና ተወካይ ካለሽ ሽልማቱ ይወስዳል፣ ካለዚያ እኛ ሽልማቱ ባሉበት እናደርሳለን። ባሉበት እንኳን ደስ ያላቸው።